ምን አሁን ዜድ የምትባል እህታችን ከውጭ ሀገር ነው ያለችው እርስዎ በዓል ደስ ሁለት ሺህ ብር ልካውታለች። አሁንም ቅዱስ ጊዮርጊስ ፈጣሪያችን፣ እቤታችን ማርያም፣ እሷ ስውሯ ደህና ታድርጋችሁ። ተነሱ ተነሱ።